የመጋቢታውያን ፍሬዎችና የነገ ተስፋዎች በሚል መሪ ቃል የለውጡ ፍሬዎችና አሁናዊ ፈተናዎች እንደዚሁም የመሻገሪያ መንገዶች ላይ በማዕከላዊ ኢትዮጵያ ክልል በተለያዩ መርሃግብሮች እንደዚህ ውይይቶችን ጨምሮም በመካሄድ ላይ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን ደግሞም በማዕከላዊ ኢትዮጵያ ክልል ብልፅግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊው አቶ ይሁን አሰፋ እዚህ ጊዜያዊ ስቱዲዮአችን ይገኛሉ። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። እንዴት አመሹ? እግዚአብሔር ይመስገን። መልካም። ቀደም ሲል እንዳነሳ ነው የመጋቢታውያን ፍሬዎችና የነገ ተስፋዎች በሚል መሪ ቃል እንግዲህ በማዕከላዊ ኢትዮጵያ ክልል በተለያዩ ሁነቶች እየተከበረ ነው የሚገኘው እና በነገ ሁለትም እንግዲህ የማጠቃለያ መርሃ ግብሩ ይኖራል ተብሎ ከወጣው መርሃ ግብር ይጠበቃል። እንደ አጠቃላይ የለውጡ ፍሬዎች ምንድን ናቸው? እንደ ማዕከላዊ ኢትዮጵያ ክልል የገጠሙ ፈተናዎች አሉ። እነዚህም ፈተናዎች ደግሞ ለመሻገር እንደ ማካከል ኢትዮጵያ ክልል ምን ተግባራት ሲከወኑ ነበር የሚለው እና ጠቅላላሉ መረጃ ይስቶ ነው። በጣም ጥሩ እጅግ አድርጌ አመሰግናለሁ። መጋቢት ወር በልዩ ሁኔታ መጋቢት ሀያ አራት ደግሞ እጅግ በጣም ከፍ ባለ ሁኔታ ልዩ ወቅት ነው ብሎ መውሰድ ይቻላል። ለሀገራችን መጋቢት ሀያ አራትን ልዩ ከሚያደርጉ ጉዳዮች የመጀመሪያው አንዱ ክቡር የፓርቲያችን ፕሬዚዳንት እና የሀገራችን ጠቅላይ ሚኒስትር በይፋ በፓርላማ ቀርቦ ስልጣን ርክክብ ያደረጉበት እለት ነው። ይሄ ማለት ደግሞ ለውጡ ሀገሪቱን በሙሉ አቅሙ መምራት የጀመርበት ጊዜ እንደሆነ መውሰድ ይቻላል ማለት ነው። በሁለተኛ ደረጃ ስንመለከት መጋቢት 24 ታላቁ የህዳሴ ግድባችን የመሰረት ድንጋይ የተጣለበት ነው። እነዚህ ሁለት ጉዳዮች በክልላችን ብሎም በሀገራችን ደረጃ መጋቢት ወርን እጅግ በጣም ልዩ ከሚያደርጉ ጉዳዮች መካከል ናቸው ማለት ነው። አሁን ባለን ተጨባጭ ሁኔታ በክልላችን ደረጃ የትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል የመጋቢታውያን የለውጥ ፍሬዎች እና የነገ ተስፋዎች በሚል ተጨማሪ ሀሳብ አጠቃላይ በክልላችን በርካታ ኩነቶች ታሳቢ ያደረገ ፕሮግራም እየተካሄደ ያለበት ሁኔታ አለ። በዚህ ሂደት ውስጥ ከመጋቢት አስራ አምስት ጀምሮ ልዩ ልዩ መርሃ ግብሮች አዘጋጅተን የሰባት ዓመት የለውጥ ፍሬዎችን የመዘከር፣ አሁናዊ ፈተናዎች ላይ ደግሞ በተጨባጭ በበቂ ደረጃ መግባባት እንዲፈጠር፣ የፈተናዎቹ ምንጮች ምንድን ናቸው የሚለው ነገር ላይ በበቂ ደረጃ በየደረጃ ያለው አመራራችን፣ አባላችን፣ ደጋፊዎቻችን እና መላው ህብረተሰብ በቂ ግንዛቤ ይዞ እነዚህን ፈተናዎች መሻገር የሚቻልበት የቀጣይ አቅጣጫ ላይም እንደዚሁ ተመሳሳይ ርብርብ ማድረግ እንዲቻል ታሳቢ ያደረገ ስራ እየሰራን ቆይተናል። ነገ ደግሞ እጅግ ከፍ ባለ ሁኔታ በፓነል ውይይት መርሃ ግብሩን የምንዘጋበት ሁኔታ አለ ማለት ነው። የመጀመሪያና ትልቁ ስንሰራ የቆየ ነው። በሁሉም የብልጽግና ህብረቶቻችን በተለይ ደግሞ ከአራት ሺህ በላይ የብልጽግና ህብረቶች በተዘጋጁ ሰነዶች ላይ ዝርዝር ውይይት ሲያደርጉ የቆዩበት ሁኔታ አለ። በውይይቱ ላይ በሰባት ዓመት ሂደት ውስጥ የመጡ ለውጦችን እጅግ በጣም ከፍ ባለ ሁኔታ ሲዘክሩ የቆዩበት፣ የፓርቲያችንና የመንግስታችንንም ጥረት እጅግ በጣም ከፍ ባለ ሁኔታ አድናቆትን ጭምር ሲሰጡ የቆዩበት ሁኔታ አለ። እጅግ በጣም ያጠረ ጊዜ ነው። ለውጡ ከመጣ ግን ደግሞ የተመዘገቡ ውጤቶች ስንመለከት እጅግ በጣም የረዥም ጊዜ ስራ ውጤት የሚመስል ነው፣ ባጠረ ጊዜ ውስጥ የመጣው። ስለዚህ ይሄ የበለጠ ተጠናክሮ መቀጠል የሚችልበት ሁኔታ ላይ መላው አባላችን፣ መላው አመራራችን፣ መላው ደጋፊያችን እና መላው ህብረተሰብ ከፓርቲያችንና መንግስታችን ጎን በመሆን ለውጡን የማስቀጠልና ሁለንተናዊ ብልጽግና የማረጋገጥ ጉዳይ ላይ ግቡን ማሳካት እንዲችል ድጋፉን እየገለጸ ያለበት ሁኔታ አለ። በውይይት መድረኮቹ አሁናዊ ፈተናዎችም በደንብ የተነሱበት ሁኔታ አለ። በተለይ ደግሞ በወልድል የተነሱ ጉዳዮችን ስንመለከት የመጀመሪያው ኑሮ ውድነት ጋር ተያይዞ ያለው ጉዳይ እየተነሳበት ሁኔታ አለ። በተለይ ደግሞ ኑሮ ውድነትን በተመለከተ ኢኮኖሚያዊ ባልሆነ ምክንያት የዋጋ ጭማሪዎች ላይ ያሉ ጉዳዮችን በየደረጃው በደንብ በተገቢው አውቆ በየደረጃው ያለው አመራራችንም አባላችንም ትግል ማድረግ የሚችልበት ሁኔታ ላይ አቋም የወሰደበት በራሱ ደግሞ ድርሻውን መወጣት የሚችልበት ሁኔታ ላይ አቋም የወሰደበት መንግስትም ፓርቲያችንም ከፍተኛ ጥረት እያደረገ ያለ ነው በዚህ ሂደት ውስጥ ኢኮኖሚያዊ የሆኑ ምክንያቶችን በጋራ በመግባባት ኢኮኖሚያዊ ባለሆነ ምክንያት ግን እየመጡ ያሉ የዋጋ ጭማሪዎች ኑሮ እንዲንር በመሃል ያሉ የድለላና ህገወጥ ስራዎች ላይ ያሉ ጉዳዮችን በደንብ በጋራ በየአደረጃጀቱ ትግል ማድረግ ማጋለጥ እንዳለበትም ጭምር አቋሚ የወሰደበት ሁኔታ አለ። እኛም በየደረጃ ያለን አባላት፣ አመራሮች ከፓርቲው ከመንግስት ጎን በመሆን መላው ደጋፊውን ጨምሮ መላውን ህዝብ ጨምሮ በማስተባበር እነዚህ ስራዎች እንዲሰሩ እናደርጋለን የሚለው አቋም የተወሰደበት፣ በሌላ በኩል ደግሞ ምርትና ምርታማነት በማሳደግ ሂደት ውስጥ በክልላችን እጅግ በጣም ሰፋፊ ስራዎች የተሰሩበት በተለይ ደግሞ ከጓሮ አትክልት ልማት ስራ ጋር ተያይዞ ከፍራፍሬ ልማት ስራ ጋር ተያይዞ እነዚህ ተመርቶ በቀጥታ ለሸማቹ መቅረብ የሚችሉበት ሁኔታ ላይ ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ አለ። ይህንን በተጨማሪ የበልግ ወቅትን ተጠቅሞ ያሉ ፀጋዎችን ተጠቅሞ አምርቶ ሁሉም በየራሱ ደረጃ በአግባቡ የኑሮ ውድነትን በመቀነስ ሂደት ውስጥ ድርሻውን የመውጣት ኃላፊነትም ጭምር የወሰደ የሚሄድበት ነው። በሌላ በኩል ደግሞ ከሰላም አንጻር ያለው ጉዳይ ነው። አንዱ በተዛባ መንገድ እይታ የተያዘበት ፓርቲ ነው። ይሄንን የሰላም በሀገራችን እንዲመጣ በክልላችን እንዲመጣ በማድረግ ሂደት ውስጥ ሰፊ ዋጋ የተከፈለበት ሁኔታ አለ። መንግስትም ፓርቲያችንም ትልቅ ጥረት እያደረገ ለትግል ወደ ጫካ ከገቡ አካላት ጋር ጭምር በድርድር፣ በውይይት ሰላማዊ በሆነ መንገድ ጉዳዩን መፍታት አለብን በሚል ሰፋፊ ስራዎችን ሰርቶ ውጤት እየመጣ ያለበት ሁኔታ አለ። አሁን ባለን ተጨባጭ ሁኔታ በሀገራችንም በክልላችንም የተረጋጋ ሰላም እየመጣ ያለበት አግባብ አለ ግን ደግሞ አለፍ ብሎ በተለያየ መንገድ ትንኮሳዎች፣ እገታዎች እና ሌሎች መሰል ጸጥታ እንደሌለ አድርጎ ለማቅረብ ችግር እንዳለ አድርጎ ለማቅረብ መንግስት ይህን ነገር እየሰራ እንዳልሆነ ከአቅሙ በላይ እንደሆነ አድርጎ የማቅረብ እና በየደረጃ ፐርሲቭ እንዲደረግ ታሳቢ አድርጎ የራሱን ግብ ለማሳካት እየተደረጉ ያሉ ጥረቶች አሉ። እነዚህን ጥረቶች በአግባቡ በደንብ የተረዳበት ድርሻችንም መወጣት አለብን። ይህን ለማድረግ ደግሞ ከቀያችን ከመንደር ጀምሮ በጋራ ተደራጅተን መስራት ይኖርብናል። ከዛ ባሻገር በከተሞች ደግሞ በመንደር ደረጃ ተደራጅተን የራሳችንን ሰላም ከመጠበቅ ጀምሮ እነዚህ እኩይ ተግባር የሚፈጽሙ አካላትን የማጋለጥ ጉዳይ ላይ ትኩረት አድርገን መስራት አለብን በሚል አቋም እየተወሰደ ያለበት ሁኔታ ነው ያለው። በሶስተኛ ደረጃ መልካም አስተዳደር የማረጋገጥ ጉዳይ ላይ ያሉ ጉዳዮች ናቸው። ሰፋፊ ጥናቶች የተደረጉበት የዳሰሳ ስራዎችም ጭምር የተሰሩበት ሁኔታ አለ ማዕከል አድርጎ የተገልጋይ እርካታ በሂደት ያሉ ብልሹ አሰራሮችን ከሌብነት ጋር ተያይዞ ያሉ ጉዳዮችን ጠንከር ያለ እርምጃ እየወሰዱ የማስተካከያ ስራዎች እየሰሩ በዚህ ሂደት ውስጥ መልካም አስተዳደርን በማረጋገጥ ረገድ ብልፅግና እንደ ፓርቲ ግንባር ቀደም ሌብነት እና ብልሹ አሰራር ለፓርቲያችን ቀይ መስመር ነው ብሎ ግልጽ አቅጣጫ አስቀምጦ ትግል እያደረገ ነው። በየደረጃውም ጠንካራ እርምጃዎች እየተወሰዱ ነው። በክልላችን ደረጃም በርካታ እርምጃ የተወሰደባቸው አካላት አሉ። ይሄንን በማድረግ ሂደት ውስጥ መላው አገልጋይ የሆነው ፐብሊክ ሰርቫንት በየደረጃ ያለው አካል በሙሉ እጅ ለእጅ ተያይዞ መልካም አስተዳደር በማረጋገጥ ሂደቱ ዝርብርቤ ማድረግ እንዳለበት የጋራ አቋም እየወሰደ የመጣበት ሁኔታ ነው ያለው። መሻገሪያ መንገዶቹም እነዚህ ላይ በተደራጀ መንገድ እንቅስቃሴ ማድረግ እንደሆነ መተማመን እየተፈጠረ የመጣበት ከፓርቲው ከመንግስት ጎን ሆኖ ደግሞ ልዩ ትኩረት ሰጥቶ መስራት እንዳለበት በዚህ ደረጃ መግባባት እየተፈጠረ የመጣበት ሁኔታ አለ። ከውይይት ስራዎቻችን ጋር የተያዘው በሌላ በኩል በተደራጀ መንገድ እነዚህን ስራዎች ለመስራት ሁለተኛ የተጠቀምነው ጉዳይ ማስ ስፖርት እንቅስቃሴዎችን ነው። በማስ ስፖርት በርካታ የህብረተሰብ ክፍል እየተሳተፈበት በተለይ ደግሞ በርካታው የወጣት ኃይል ነው ይሄ የወጣቱ ኃይል በቂ መረጃ ኖሮት የለውጡ ሰባት ዓመታት ጊዜ ውስጥ የመጡ ትሩፋቶች ምንድን ናቸው፣ አሁናዊ ፈተናዎቻችን ደግሞ ምንጫቸው ምንድን ነው የሚለውን ነገር በደንብ ተረድቶ፣ በተለይ ደግሞ ወጣቱ ማህበራዊ ሚዲያዎችን ከመጠቀም ጋር ተያይዞ፣ በጣም ቅርብ ከመሆኑ ጋር ተያይዞ ትክክለኛ መረጃዎችን ይዞ በነዚህ ተጨባጭ መረጃዎች ላይ ማዕከል ያደረገ የራሱን አስተዋጽኦ ማበረከት የሚችልበት መላው ህብረተሰብ ደግሞ በተመሳሳይ መንገድ አስተዋጽኦ እንዲያበረክት ልዩ ልዩ መልእክቶችም ጭምር የተላለፉበት ሁኔታ ነው።ጥሩ ነው ጥሩ መግባባት የተፈጠረበት ጥሩ መነቃቃት የተፈጠረበት እንደሆነ ወስደናል በሶስተኛ ደረጃ ከዚህ ጋር ተያይዞ የተሰራው ተግባር ስንመለከት የበጎ ፈቃድ ስራዎች ጋር ተያይዞ ያለው ጉዳይ ነው በጎ ፈቃድ ስራዎችን በተመለከተ ፓርቲያችን ሰው ተኮር ነው ዜጋ ተኮር ነው ዜጋ ተኮር እንደመሆኑ መጠን አቅመ ደካሞችን የመጠየቅ ደም የመለገስ በተለያየ መንገድ ደግሞ ማዕድ የማጋራት ስራዎች ላይ ትኩረት ተደርጎ ሲሰራ የቆየበት ሁኔታ አለ በተለይ የደም ልገሳ ስራዎቻችን እጅግ በጣም የተነቃቃ ነው የነበረው። ከፐብሊክ ሰርቫንት አባሎቻችን ጀምሮ እስከ ታችኛው መዋቅር ድረስ ያሉ መላ አባሎቻችን ግንባር ቀደም ሆኖ ደም የመለገስ ስራ ላይ ተሳትፎ ያደረጉበት ሁኔታ ተመልክተናል። የረማዳን ወርን ምክንያት በማድረግ ደግሞ ለአቅመ ደካሞች ማዕድ የማጋራት ስራዎች የተሰሩበት ሁኔታ አለ። ከዛ ባሻገር የበጋ በጎ ፍቃድ ስራም የበለጠ ተጠናክሮ መሄድ እንዲችል ትልቅ አቅም የሆነበት ሁኔታ አለ። በዚህ ሂደት ውስጥ የአረጋውያን ቤቶች በርካቶች ተሰርተዋል። እነዚህ ቤቶች ደግሞ በፍጥነት ተጠናቀው ወደ ተጠቃሚዎች ሽግግር ሲደረግ የቆየበት ሁኔታ እንዳለ መመልከት የቻልንበት አግባብ አለ። ስለዚህ በጎ ፈቃድ ስራዎችን በተመለከተ በተመሳሳይ መንገድ ጠንካራ ስራዎች እየሰራን የቆየንበት ሁኔታ አለ። በሌላ በኩል ቅድም ሳነሳ እንደነበረው ሁለተኛውና ቁልፉ የታሪክ ጥፋት የተፈጠረበት ተግባር ቢኖር የህዳሴ ግድባችን መሰረት ድንጋይ የመጣል ጉዳይ ነው። ቅርብ ጊዜ ደግሞ ክብር የፓርቲያችን ፕሬዚዳንት እና ጠቅላይ ሚኒስትራችን በፓርላማ ቀርቦ ግልጽ የሆነ መልእክት ያስተላለፉበት ሁኔታ አለ ከስድስት ወር በኋላ ይህም ፕሮጀክት አጠናቀን ወደ ሌሎች ፕሮጀክቶች ሽግግር እናደርጋለን የሚለውን ሀሳብ ያነሱበት ሁኔታ አለ ያን ማዕከል አድርጎ የማጠናቀቂያ ቦንድ ጊዢ ስራዎች ጭምር ከዚህ መርሃግብር ግብር ጋር ተጠናክሎ እንዲሄድ ለማድረግ የሰራንበት ሁኔታ አለ ማለት ነው ቦንድ ጊዢውም እጅግ በጣም ከፍ ያለ ነው ትልቅ መነሳሳትም ጭምር ቁጭትም ጭምር የተፈጠረበት በተባበረ ክንዳችን የጀመርነውን ፕሮጀክት አጠናቀን ወደ ሌሎች ተጨማሪ ፕሮጀክቶች ሽግግር ማድረግ አለብን በሚል በክቡሩ ፕሬዚዳንታችን የተላለፈውን መልእክት በቀጥታ ተቀብሎ ሁሉም ያለምንም ያለ ማንም ቀስቃሽ በነቃ ተሳትፎ ቦንድ እየገዛ ያለበት ሁኔታ አለ። ይሄ ስራ የበለጠ ተጠናክሮ እየቀጠለ ያለበት ሁኔታ አለ። በሌላ በኩል የተጠቀምነው ይሄንን የህዝብ ለህዝብ ግንኙነቶች እንዲጠናከሩ በማድረግ ሂደት ውስጥም ሰፊ ስራዎችን የሰራንበት ሁኔታ አለ። በተለይ ደግሞ የራማዳን ወርን ማዕከል አድርገን በግጭት እና አለመግባባቶች ተፈጥሮ የነበሩ አካባቢዎች ላይ ማዕከል አድርገን እጅግ በጣም ጠንካራ የሆነ የህዝቦች አንድነት አብሮነት መመለስ የሚችልበትን ሁኔታ ታሳቢ አድርገን የኢፍጣር ፕሮግራሞች አዘጋጅተን እነዚህ ኢፍጣር ፕሮግራሞች ላይ የተለያዩ የህብረተሰብ ክፍሎች ተገናኝተው አብሮነታቸውን የበለጠ እህት ወንድማማችነት ተጠናክሮ መቀጠል የሚችልበት ሁኔታ ላይ ማዕከል ያደረገ ስራ በደንብ የሰራንበት ሁኔታ አለ ማለት ነው። እነዚህ ነገሮች በደንብ የሰባት ዓመቱ የለውጥ ጉዟችን ፍሬዎች ምንድን ናቸው የሚለውን ነገር በደንብ መዘከር የተቻለበት እግረ መንገድ ክልላችንም የለውጡ ፍሬ ነው። እንደ ማዕከላዊ ኢትዮጵያ ክልል ከለውጡ በኋላ የተመሰረተ ክልል ነው። በስሩ ደግሞ በርካታ ዞኖች፣ ልዩ ወረዳዎች፣ አዳዲስ መዋቅሮች እንደ ብልጽግና ፍሬ የተፈጠሩበት ሁኔታ አለ። እነዚህ መዋቅሮች የበለጠ ተጠናክሮ መሄድ የሚችሉበት ሁኔታ ላይ ትኩረት አድርገን ሰርተናል። አዲስ ክልል እንደመሆኑ መጠን ደግሞ ክልላችን ላይ ልዩ ልዩ ጽፈት ቤት ግንባታ ስራዎች መሰራት አለባቸው። እንደ ፓርቲ ጽፈት ቤት ደግሞ የጽፈት ቤት ግንባታ ስራዎችን ከአባሎቻችን፣ ከአመራሮቻችን፣ ከደጋፊዎቻችን ሀብት አሰባስበን የጽፈት ቤት ግንባታ ስራዎችን መስራት እንዳለብን ፕላን አድርገን እግረ መንገድ ከዚህ የንቅናቄ ስራ ጋር አያይዘን በጥሩ መነቃቃት ስራዎችን እየሰራን ያለንበት አግባብ አለ። እነዚህ ነገሮች የመጣንበት ርቀት በጣም ጥሩ ነው፣ ስኬታማ ነው የነበረው ለውጡ በደንብ የመንግስትና የፓርቲ ሚና ጎልቶ የወጣበት፣ በሂደት ደግሞ ለውጡን ለማደናቀፍ የሚሞክሩ አካላት የሚሰሯቸው ሴራዎች በደንብ የተጋለጡበት መላው በውይይት መድረኮቹም በነዚህ መርሃግብሮች የተሳተፉ አካላት በቂ ግንዛቤም ጭምር የጨበጡበት በት ሁኔታ እንዳለ ያየንበት ነው። እንግዲህ አጠቃላይ መርሃ ግብራችንን እናጠቃልላለን ብለን የምናስበው በፓናል ውይይት ነው። የፓናል ውይይት ነገ መጋቢት 24 ላይ በክልላችን በአስር ማዕከላት የፓናል ውይይት ይካሄዳል። በእነዚህ ማዕከላት የሚሳተፉ ልዩ ልዩ የህብረተሰብ ክፍሎች ተለይተዋል። አስቀድሞ እቅድ ተዘጋጅተዋል። በየደረጃው በቂ ዝግጅት ስለመደረጉ በደንብ የመረጃ ልውውጥ ስራዎችን ሰርተናል። በየደረጃ ያለው አመራር በእነዚህ መድረኮች ላይ ይሳተፋል። አባሎቻችን ይሳተፋሉ። ምሁራን ይሳተፋሉ። ከኮሌጆች ከዩኒቨርሲቲዎች ይሳተፋሉ ኢቨን ምሁራኖቻችን የውይይት መነሻ ሀሳቦችን ጭምር የሚያቀርቡበት ሁኔታ እንዳለም ጨምረን ያየንበት በዛ ደረጃ ዝግጅት የተደረገበት ሁኔታ አለ። በእነዚህ ፓናል ውይይቶችም የመጡ ለውጦችን የበለጠ አጠናክሮ በማስቀጠል አሁናዊ ፈተናዎችን ደግሞ በመጋፈጥ ለውጦቹ የመጡትም በብዙ ፈተናዎች ውስጥ ትግል ተደርጎ ነው የመጣው። ብልፅግና በተግባር እየተፈተነ ውጤት እያመጣ ያለ ፓርቲ ነው። ስለዚህ ከመንግስትም ከፓርቲም ጎን በመሆን ስራዎቹ በደንብ ተጠናክሮ መሄድ እንዲችሉ ፈተናዎችን ተሻገ ተሻግረን ሁለንትና የብልጽግና ማረጋገጥ የምንችልበት ሁኔታ ላይ በደንብ ትኩረት አድርጎ መስራት እንዲቻል የየደረጃው የፓናል ውይይት ተሳታፊዎች የአቋም መግለጫ አውጥቶ መድረኮቹ እና አጠቃላይ መርሃ ግብሩ ይጠናቀቃል ተብሎ ይጠበቃል። በማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊው አቶ ይሁን አሰፋ በአጀንዳነት ቢያዝ ናቸው። የመጋቢታውያን ወር ትላንት፣ ዛሬና ነገ በሚል መሪ ሀሳብ ሲካሄድ በነበረው ጉዳይ ላይ ስለሰጡን ሰፋ ለማብራሪያ ካለብነው ነው የምናመሰግነው። መልካም ምሽት። እኔም አመሰግናለሁ።